ደ አደረኩ ልክ ምን ሆናችኋል? ተው እንጂ እ ተረጋጋ እንተ ነው ምን አገባ? ስትጋደሩ ዝም ብዬሽ ማየት ነበረብኝ? ታውቀናለህ? ምን ሆናችኋል? እኔ እኮ ወጣቶች ናቸው ችግራችሁን በውይይት ት ብዬ ነው ቆኛ ገላግነናለ ችግራችንን በቡጢ ንፍጠው በውይይት አንተ ምን አገባ አሀ አሁን ነገሩ ገባኝ ምንድነው ገባ አጅሬዎች አውቅያችኋለሁ ሌባ ሁላ እኔ ገላግላለሁ ስ እንዲ አውቅያችኋለሁ ሌባ ሁላ አጅሬው ምንድን ነው ያልከው ሰፈሩን ያሸብራችሁት ሌባዎች አወኳችሁ እኮ ማነው ነው ሌባ እኛ አንተም አንተም ሁላችሁ

አሁን በእናንተ ጨርሰው እኔ ራሴ እንድጨርሰው። ሀና ናት። አናነስ አሊያንሳ አላነሳው። አሴር አንሳ ብያለሁ። አሁን አንሳው። እሺ በቃ ይቆጣው። አነሳዋለሁ። ምን ይላል? ያንሳላት። ሄሎ አለሁ። እንዴት ነሽ? ደህና ነኝ። ከፋዘርዬ ጋር ተምቹን እየፈለግን። ማንን? እኔን? አይ ምንም እሺ፣ እሺ በቃ እሱን ይጠይቁት። እኔ ምንም አላውቅም። ለማንኛውም አንቺ ተረጋጊ፣ በቃ እኔ አናግረዋለሁ። አሁን ሻየን አንችል። እሺ ልጆቹ ምን ሆኑ? ሰላም ጤና ይስጥልኝ! ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይዘን እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ። ስለምትከታተሉን እጅግ እናመሰግናለን። ተወዳጁ ኖላዊ ድራማን ይዘንላችሁ መጥተናል። አኒቾ ና ያሲር፣ እንግዲህ አኒቾ በጣም እየተከታተለችው ነው። ያሲር እሱ አልፍ እሷን ማግኘት አይፈልግም፣ በቃ ህመሙን ህመም አድርጎ ለራሱ ጊዜ ማሳለፍ ነው የፈለገው። ግን አንቺ ስለምትወደው ሳይሆን ስለሚያሳዝናተኝ የተከታተለችው ነበር። እና በቃ ልክ ሲያተኝ ጥሏት ሄደ። በቃ ለምንድን ነው የምትሄደው ብላ ስትጠይቀው መቆም ስለበቃኝ ነው ይሄዳለሁ ብሏታል። እና በቃ ምን ምንድን ነው እየወንግ ያለው ለምንድን ነው ብላ ስትጠይቀው እሱ ተናደደ። ምክንያቱም እየሆነ ያለውን ነገር ታውቂያለሽ? ምን እንደደረሰብኝ ታውቂያለሽ ብሏታል እና እኔ እንኳን አላሳዝንህም ወይ ጭንቀት የለም አለውሮ ብላ ጭራሽ ስለ እዝራ ልታወራው ትፈልጋለች ማለት ነው። ምክንያቱም እዝራ ባለፈው እንደዛ ስላረጋት እና እንደተጣሉም ነገረችው እሱን። ይሄ አይመለከተኝም ጭራሽ። ጭራሽን ለማስቀናት ነው ወይ እንደዚህ ያረገኝ እዝራ እንደዚህ ያረገኛልሽ ለመናገር የምትሞክር ብሎ በጣም ታነዱባት አለኝ። እሷም ያው ጨንቋት አለመርገጥ ግን ደግሞ አበዛችው። ጭራሽ እስኪሆን በሱ ቦታ ሆነ ራሷን ማሰብ አለባት። እየወደዳትኝ በእሷ ምክንያት የተወውን ሲጋራ ሁሉ መልሶ እያጨሰ ድጋሚ ደግሞ እየተከታተለች ባንተ ውጭ የምቀርበው ሰው የለኝም ታረዳኝ ትላለች። አራ በዛችሁ ሃና በዛችሁ ምናሴ። እንግዲህ በአይኑ ያየው ማመን አልቻለም። ድም ብላል ከተምቹ ጋር ስላያትኝ እሱ ደግሞ የጠረጠረው በተዘዋወሪ የእርግብን ጓደኛ ረዳሽ ማለት እሷን እሱንም ረዳሽ ማለት ነው ብሎ የውስጡን ለማንም ሳይናገር ሳሎን ቁጭ ብሎ እየተመሰለሰለ ነበር። እነ ሰላም ምናምን ሆነ ነው ብላ ጠየቀችው። ወንድማ እየተጨናነቀ ስለሆነ አሞህ ነው ወይስ አዋሞኛል አለ። እዳ ለሂዳ ጠጋ ብላ ትኩሳቱን ለማየት ሞከረች። ግን ምንም ነገር የለምና ያምሻል እንዲያንጭ ቆይ እስከ መቼ ነው እንደ ካሮት ወደታች የምታረጊ ብሎ ጭራሽ ተናዶ ስለነበር በንዴት ስሜት እሷንም ተናገራት። ሰላሚናም ተጨንቃ ለህቷ ደውላ እንደታመመና ቶሎ እንድትመጣ ነገረቻት ማለት ነው። አንቾም ከአባባ ኖራው ቤት ቆይታ ወደ ነሰላም ቤት ስትመጣ ነበር መንገድ ላይ ጆሮን ያገኘችው ከእሱ ጋር ተነጋግራ ቀጥታ ወደ ቤት መጣች። ስትመጣም ክላሱ ቆሞ ወዲና ወዲ እያለ ነበር ያገኘችው ምን እንደሆነ ጠየቀችው እና፣ እሷን አምነሽ ነው ወይ የመጣሽው? እሷ እኮ አማኑኤል የሚወስድ ያሳታ ነው እንጂ አሟታል እያለ በሰላም ነው እየቀለደባት ነበር። በኋላ ግን ያለውን ሁሉን ነገር ነገራተኝ። የእርግብን ፍቅረኛ ድንብላ እያገኘችው እንደሆነ በተዘዋዋሪ እርግብን እየረዳቻት ነው ብሎ አሰበ እና በዛም ምክንያት እንደተናደደ ሚስጥሩን ለሃንቾ ነገራት። አንቾ በአንድ በኩል ጎን ደስ ብሏታል፣ ምክንያቱም ሁላቸውም እየፈለጉት ነው ስለጠፋ እናም በጣም ደስ ብሏት፣ ለጆሮም ላባባ ኖረ መናገር አለባት ግዴታ። እነሱ እየተጨናነቁ ነው እሱን በማጣታቸው። ወይዘሮ ሜላትም ባዩሽን አለቀቀቻትም። አሁን ስለ እሷ መረጃ እያሰባሰበች ነው፣ እያንዳንዱን ነገር ለማወቅና ሚሮንን ለመጠቀም ከሚሮን ጋር ተገናኝተዋል። ሚሮን ከዚህ በፊት የተከታተለች እያለ ከእሷ ጋር እንደተገናኘች ስላወቅ ተከትላ ቤቷ ሄዳ ነበረ። ድጋሚ ደግሞ ተገናኝተዋል። እናም ሜሮን ግን ብር መቀመ ብር እንድትከፍላት ያለ ብር ምንም ነገር እንደማሰራላት ነገረች። ና ስንት ትፈልጋለች ብላ ብር ሰጠቻት ማለት ነው። እናም ሁሉንም ሚስጥር ነገረቻትኝ እርግብን እነሱ ቤት ተከራይታየለ ከነባይሽ ቤት ተከራይታየለን እንደምታቃተኝ እሷን እዛ እንደምታቃት ብቻ እያንዳንዱ ነገር የምታውቀው መረጃ ሁሉ ሙሉ መረጃ ስለ ባዩሽ የምታውቀውን ነገረቻተኝ። እና ተጠንቀቂያት፣ በጣም አደገኛ ሰው ናት። እስር ቤት መጥተው ሳለ ራሱ እስር ቤት ታስራ ሳለ በጣም የሚመጡት ሰዎች፣ ትልልቅ ሰዎች፣ አደገኛ ሰዎች ናቸው እና ራስሽን ጠብቂ አለቻትኝ። እነማን ናቸው ብትል ግን ለመናገር ፈቃደኛ አይደለችም። የወይዘሮ ባዩሽ ቦዲጋርድ ባዩሽ ሰፈር ድረስ ሄዶ ባዩሽን አግኝቷታል። እሷም ምን አዲስ ነገር አለ ብላ ስጠይቀው ወይዘሮ ሜላት እየተከታተለችው እንደሆነ እና በጣም አደገኛ ሴት እንደሆነ ነገራት እና እዚህ ነገር ውስጥ እሷ ደግሞ በጣም አደገኛ ናት፣ ካወቀች እንደምትከታተላ ካወቀች ትደፋሃለች ብላ ነገረችው እና ከዚህ ነገር ውስጥ እሱ መውጣት ይፈልጋል። ምክንያቱም በሶስት አጣብቂኝ ውስጥ ነው የገባው እና እሷ እሷን መከታተል ካቆምኩ እሷን ፈርተህ እኔ እደፋሃለሁ፣ ፕላስ ፈራራቸው ፕላስ ፈራራቸውና መጨረሻ ላይ ግን እሱም ቀድመሽ እኔ ቀድሜ ካልደፈውሽ እኔ ካልገደልኩሽ እንግዲህ ብሎ ፓክሮባታል ዝቶባታል። በዚህ በኩል ባዩሽ በጣም ከባድ ሁኔታ ነች፣ ወይዘሮ ሜላትም አደገኛ ናት፣ አስለቃትም አቶ በቃሉም እየተከታተላት ነው ብቻ እንደዚህ እንደዚህ እያለ የባዩሽ ህይወት እየተራዘመ እስካሁን እስካለችበት ሰዓት ደርሳለች። ተምቹም ከድሮ ጓደኞቹ ጋር በጣም ዘና እያለ መንገድ ላይ እሳት እሳት እያነደዱ እየተጫወቱ ነበር እየተእርስ በርሳቸው እየተተራረቡ በጣም ደስ የሚል ጊዜ ነው እያሳለፉ የነበረው። እናም በመጨረሻ ላይ ግን ነገራት ስለለምን ተመልሶ ወደ ጎዳና እንደወጣ ምክንያቱም አጎት ስላለው እና ስላቶ ዘሩ ዘሪሁን አጎቱ አሁን ላይ በጣም እንደተጸጸተ በእርግብ ምክንያት እርግብን ብሎ ከብሱም ብሎ የመጣውን አጎቱን አስቀይሞ ድጋሚ ወደ አሜሪካ እሱን ሳይዝ እንዲሄድ ስላደረገው በዛ በሰዓቱ በፍቅር ታውሮ ስለነበረ እና አሁን ላይ እየጸጸተው ነው። በቃ እሱን እንደዛኔም ብሎ ሰጠኝ፣ ራሱ አንድ ማስታወሻ ሐብል እሱን ራሱ እየራበኝ አልሸጥኩት፣ የእሱ ማስታወሻ ነው ብሎ ዘድን ብላል ራሱ በጣም መፀጸቱን እየነገራት ነበር በዚህ በኩል ደግሞ ከጆሮ ጋር የነበረውን ትውስታ እያስታወሰ ከዚህ ተጣልተው አንዱ ሊያገላግላቸው በመሀል ገባና አንተ በእኛ ህፃን ማና ሆነው ብለው ልጁን ሊደበድቡ ሲሉ ነቃባቸውና ይዘው ደብድበው ደብድበው ጥለውት ሄዱ ትዝ ሲላቸው ታዘ የሆነ ተጣልተው ነበርና በጣም ነው የሚያስቁት። ምናሴም በድንብላ ላይ መናደዱን እንደቀጠለ ነው። በጣም ተናዶበታል። እና ቤት ውስጥም ለማንም አልተናገርም እና መውጭ ስትመጣ እንገቷን አንቁ አስፈራራት ማለት ነው። የት ነበር ምንድን ነው እያደረግሽ ያለሽው ብሎ አስፈራራት። በዚህም ምክንያት ከእሷ ጋር ተቀያይመዋልና ወይዘሮ ባዩሽ ደግሞ ወይዘሮ ሚላት ደግሞ ለምንድን ነው የተጣላችሁት፣ ምን ምክንያት ነው ብላ ሁለታቸውን ብታፋጥጣቸው እሷን ጠይቂያት፣ እኔ ምን አገባኝ እያለው ሁለታቸውም ሳይናገሩ ማለት ነው። በዚህ ሁኔታ ቀጥለዋ። ግን ሃኒቾ ድንብላልን ለማናገር ሞከረችና የት ነው ያገኘሽው፣ እንዴት ነው ያገኘሽው፣ በምን ሁኔታ ነው የሚለውን ለማጣራት ሞክራ፣ ሁሉን ነገር ነገረቻት። ግን እንደነሱ ነሱ ክፉ ነሽ አንቺም፣ እንዳታስይዘው እና ጠቁመሽ በፖሊስ እንዳታስይዘው ብላ ማስጠንቀቂያ ሰጠቻት። እሷም ቃል ገባልሻለሁ፣ አላስይዘውም፣ ጠቁመው አይደለም እኔ እሱ በምንም መልኩ ጥሩ ልጅ እንደሆነ አውቃለሁ ብላለች። ያሲር ደወለችለት እና ካባባን ወራዊ ጋር ቁጭ ብሎ ስለ ተምቹ እያሰቡ ነበር። እሱ ቢሆን እስካሁን ፈልጎ ያገኘ ነበር፣ እኔ ግን ምንም መፍትሔ ማውጣት አልቻልኩም እያለ በራሱ እየተጸጸተ ነበር። አጎቱን በተደጋጋሚ እየደወልላቸው ስለሆነ እናም ደውላል እንደምታገኘው ማግኘት እንደምትፈልግ ነገረችው። መጨረሻ ላይ ግን አላነሳም ብሎ አነሳላት፣ ድጋሚ ተገናኙ። እናም ለምንድነው ለምታገኝ የፈለግሽ ብሎ ጠየቃተኝ። እንደተገኘና እና በጣም ደስ እንዳለው በቢያንስ በሕይወት አለ፣ ምንም ነገር አልደረሰበትም አልተጎዳምና፣ እሷ ዛይን ትሄዳለች እሽ ሄዳለሁ ብላኛለች። ድጋሚ ጠይቀውና ፈቃደኛ ከሆነ ሁላችንም እንሄዳለን ብሎ በዚህ ምክንያት እንግዲህ በዚህ ሁኔታ ቢያንስ በሕይወት እንዳለ ተምቹ ደርሶበት በጣም ደስ ብሎታል። እና ምሷ ከእዝራ ጋር እንደተጣላች ነገረችው። እሱ ግን ተናደደባት። ምክንያቱም እኔ በአንቺ ደስተኛ መሆን ነው እንጂ አንቺ እያዘንሽ እኔ ደስተኛ እንድሆን እንዴት ትጠብቂያለሽ? ምን አይነት ሰው ነሽ? ብሎ በጣም ጮሆ ተናገራተኝ። እና ሀኒቾ በጣም ውዝግብ ላይ ወይዘራን ጠበቃ አድርጋ ይዛ ያሲር ጋል ቀጠለች ወይ ያሲርን አለቀቀችው? ብቻ አሁንም ውዝግብ ላይ ናት። በቀጣይ ክፍል ያለውን ይዘንላችሁ እስከምንመጣ፣ በያላችሁ በሰላማችሁ የብዛት ሰናይ ጊዜ ተመኘንላችሁ። ቻው።